አንደኛውን የጳውሎስን ስህተት እኔ በራሱ አንደበት ሲነገር የተደመጠ ነው ኢየሱስ የተሰቀለው በግድ ነው የሚል ቃል አትሞ በመገኘቱ ነበር። ንጉሱ ዘንድ ቀርቦ እርሱ በግንድ ብሎ የጻፈውን በስህተት ን ተገድፋ በግድ ሆኖ መውጣቱን አስረድቶ ይቅርታ ተደረገለት። ግን ጳውሎስ ቢኞርም የሚል ሆኖ አልተገኘም። ሌላ ጊዜ ደግሞ የባሰውን ዜናው ይዞ ወጣ። እቴጌ በነን በትናንትናው ዕለት በጣይቱ ሆቴል አሩ የሚል ርዕስ ያለው ጽሑፍ በጋዜጣ ታትሞ ወጣ። የዜናው ዝርዝር እቴጌዋ ከውጭ የመጡ ዲፕሎማቶች ሚስቶችን ሰብስ እራት ሲጋብዙ ካመሹ በኋላ ወደ ቤተ መንግሥት በኩለ ሌሊት ከመመለስ ብለው እዚያው በሆቴሉ እንዳደሩ ይዘግባል። ችግሩ አደሩ በማለት ፈንታ ደፊደል ተገድፋ አሩ ተብሎ መውጣቱ ነበረ። ጳውሎስ ኞኞ ቤተ መንግሥት ተጠርቶ ሲሄድ ንግስቲቱ እሳት ለብሰው ጠበቁት። ስህተት መሆኑን አስረድቶ ይቅርታ ጠየቅ፣ በዋዛ አለቀቁትም። ነገር ግን በቀልድ አዋቂው ጃንሆይ ገላጋይነት ከከፋ ጦስ ተርፎ አሁንም በተግሳጽና በምክር ተሸኘ። ለተፈጠረው ስህተት ይቅርታውን በከፍተኛ ትህትና አትሞ ወጣ። በዘመኑ የጋዜጣ የፊት ገጽ የየዕለቱን የንጉሱንና የቤተ መንግሥት ወሬዎች ይዞ መውጣት የተለመደ ደንብ ነበር። ያልተለመደው ቃል እየገደፉ ንጉሳውያኑን ማዋረድ ነው። አደገኛ ነው። ማንሙን ተገልብጠ ትገረፋለን ሌላ ጊዜ ደግሞ በዚያው የጳውሎስ ኞኞ ድምፅ ጋዜጣ አፌ ትዕዛዝ እገሌ ቤተ መንግሥት ቀርበው ንጉሱን አረዱ የሚል ዜና ተነበበ። አስረዱ ለማለት ነበር። ጋዜጣው ሲታተም ስህ ፊደል ተገድፋ አረዱ ሆኖ ወጣ። ይህ ሰው ዝም ሲባል ንጉሱን ወደ ማረድ ሀሳብ ተሸጋገረ ብለው ሳያንቀጠቅጣችሁ አይቀርም። ጳውሎስ ኞኞ ተናግሮ ማሳመን ያውቅበታል። ብልህም ትሁትም ነው። ተንኮልም ግን አያጣውም በቀላሉ አልታለፈም። ይችን ድፍረትህን ከልኩ አሳልፈሃታል ሁለተኛ ቢለምድህ የመጨረሻ መሆኑን እወቅ ተብሎ ከፍ ዝቅ ተደርጎ ተሸኘ ከቤተ መንግሥት። በቀጣዩ እትም ጋዜጣው ለፈጠረው ስህተት አንባቢዎችን ይቅርታ ጠየቀ። ሰይጣን ግን አንድ አይዙርብህ ነው፣ ከዞርብህ ሳያዞርብህ አይፈታም። ከጥቂት ወራት በኋላ በጳውሎስ ጋዜጣ ሌላ ክብረ ነክ ዜና ተደገመ። ጃንሆይ ንጉሠ ነገሥት ከኢራኑ ልዕልት ጋር በጣይቱ ሆቴል ተኙ የሚል ርዕስ የተሰጠው ዜና ይዞ ወጣ። የኢራኑ ሻህ ሴት ልጅ የዲፕሎማቲክ ሚሽን ይዛ ወደ ኢትዮጵያ ስትመጣ ጃንሆይ በጣይቱ ሆቴል ወስደው ግብዣ አድርገውላታል። ችግሩ ጋዜጣው ላይ ተኙ ተብሎ የታተመ ገ ፊደል እንገድፎ ነው። ተገኙ በማለት ፈንታ ተኙ የሚል ዜና ሆነ። በዘመኑ ጋዜጦች በዋነኝነት የሚሰራጩት በአዲስ አበባ ለሚገኙ የዲፕሎማቲክ ሰዎች ነበር። ቤተመንግስቱ በጋዜጣ የምትወጣዋን እያንዳንዷን ቃል በልዩ አትኩሮት ይከታተል ነበር። የንጉሱንና ቤተሰቦቻቸውን ክብር የሚያጎድፍ አንዳችም ነገር ወደ ጋዜጣ ዝር አይልም።